ሰላም ጤና ይስጥልን። እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩትዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በአመሻሹ የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው ከእነዚህ መካከል ዛሬ የሚደረግ ጨዋታ አለ። በኔሽንስ ሊግ የፍጻሜ ጨዋታም ዛሬ ይደረጋል። ምሽት አራት ሰዓት ሲል የሚደረግ መርሃ ግብር ነው። ከዚህ ጨዋታ ጋር አያይዘን እናነሳለን። ስፔንና ፖርቱጋል ናቸው ጨዋታቸውን የሚያደርጉት። ከዚህ ጨዋታ ጋር አያይዘን የምናነሳቸው ነጥቦች ይኖራሉ። የተለያዩ ትልልቆቹን የአውሮፓ ክለቦች የተመለከቱ ደግሞ በርከት ያሉ የዝውውር ጉዳዮች ዛሬ መሰማታቸውን ቀጥለባል። እነዚህንም የዝውውር ጉዳዮችን ወደ እናንተ እናደርሳለን። ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ቪዲዮአችንን ላይክ፣ ቻነላችንንም ሰብስክራይብ እያደረጋችሁ ከእኛ ጋር ቆይታን እንድታደርጉ በአክብሮት ነው የምንጋብዘው። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይ ቆይታን አደርጋለሁ። አብራችሁኝ እንድትቆዩም ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁኝ ቆዩ። የሀገር ውስጥ ጉዳዮቻችንን በማስቀደም እንጀምር። በኢትዮጵያ ግማሽ ማራቶን ፋንቱ ወርቁና ሌሊሳ ፉፋ ማሸነፍ ችለባል። እንግዲህ በመስቀል አደባባይ በተደረገው አስራ ስምንተኛው የኢትዮጵያ ግማሽ ማራቶን ውድድር በሴቶች ፋንት ወርቆ ከኢትዮ ኤሌክትሪክ በበላይነት ማጠናቀቅ ችላለች። በወንዶቹ ደግሞ ልሊሳ ፉፋ ከኦሮሚያ ፖሊስ ነው በበላይነት ማጠናቀቅ የቻለው። ወደ ውጭ ሀገር ስፖርታዊ ጉዳዮቻችን በቀጥታ እናምራም። ዛሬ የሚጠበቅ አንድ ጨዋታ አለ። የኔሽንስ ሊግ ጨዋታ ነው። ፖርቱጋልና ስፔን የኔሽንስ ሊግ ተጠባቂ ፍጻሜ ጨዋታቸውን ዛሬ ያደርጋሉ። የአውሮፓ ኔሽንስ ሊግ የፍጻሜ ጨዋታ ዛሬ ምሽት አራት ሰዓት ሲል በጀርመን አሊያንዝ አሬና ስቴዲየም ፖርቱጋልን ከስፔን ጋር በሚያደርጉት ጨዋታ ይጠናቀቃል። የአውሮፓ እግር ኳስ ማህበር ከሚያዘጋጃቸው ውድድሮች አንዱ በሆነው ኔሽንስ ሊግ ውድድር የመድረኩ ባለ ክብር ለመሆን ፖርቱጋልና ስፔን ዛሬ ይፋጠጣሉ። ፖርቱጋል በአንጋፋዋ አጥቂዋ ክሪስቲያኖ ሮናልዶ እየተመራች በግማሽ ፍጻሜው ጠንካራዋን ጀርመንን አሸነፈ ለፍጻሜ ደርሳለች። የመድረኩን ዋንጫ ለሁለተኛ ጊዜ ለማንሳትም ወደ ሜዳ የሚገባው የሮቤርቶ ማርቲኔስ ቡድን አሁን ያለው ስብስብ ከግብ ጠባቂ እስከ አጥቂ መስመሩ ድረስ አስፈሪ መሆኑ ይታያል። የወቅቱ የአውሮፓ ሻምፒዮን የስፔን ብሔራዊ ቡድን ታዳጊዎችን ከአንጋፋዎች ጋር በማጣበር ውብ እግር ኳስን የሚጫወት ቡድንን እያስመለከተን ነው። የልዊስ ዴላ ፉዌንቴ ቡድን የባርሴሎናው ታዳጊ ላሚን ያማል በ17 አመቱ በብሔራዊ ቡድኑ ተጽዕኖ ፈጣሪ መሆን የቻለ ሲሆን በዛሬው ጨዋታ ላይም ምን ያስመለክተናል የሚለው ጉዳይ የሚጠበቅ ነው። ስፔን ፈረንሳይን በግማሽ ፍጻሜ በማሸነፍ ለዚህ የፍጻሜ ጨዋታ ይበቃች ሲሆን ለሁለተኛ ጊዜ የመድረኩ አሸናፊ ለመሆንም ከፖርቱጋል ከዋክብት ከባድ ፉክክር ይጠብቃቸዋል። በዛሬው ጨዋታ ላይ በስፔን በኩል ላሚን ያማል፣ ፔድሪ፣ ኒኮ ዊሊያምስ፣ ዳኒ ኦልሞ የሚጠበቁ ተጫዋቾች ናቸው። በፖርቱጋል በኩል ደግሞ በጣም እንግዲህ አምበሉ ክሪስቲያኖ ሮናልዶ፣ ከዛ በተጨማሪ መሀል ሜዳ ላይ የሚጫወቱት ብሩኖ ፈርናንዴዝ፣ ቪታኒሃ፣ ዣኦ ኔቬስ እንግዲህ ከሮናልዶ ጋር የሚያደርጉት ጥምረትም በርካቶች እንዲጠብቁትም አድርጓል። በኔሽንስ ሊግ የደረጃ ጨዋታም ፈረንሳይና ጀርመን ቀን አስር ሰዓት ላይ ጨዋታቸውን አድርገዋል። ፖርቱጋል የኔሽንስ ሊግ የመጀመሪያው አሸናፊ ሀገር ስትሆን ፈረንሳይና ስፔን ደግሞ ቀሪዎቹ አሸናፊ ሀገራት ናቸው። የዛሬው የፖርቱጋልና የስፔን ብሔራዊ ቡድን አሸናፊ የውድድሩ ባለ ክብርና ባለ ሪካርድ ለመሆን ወይም ሁለት ጊዜ ያሸንፈው የመጀመሪያ ቡድን ለመሆን ዛሬ ምሽት ላይ ጨዋታቸውን ያደርጋሉ። ምሽት አራት ሰዓት ላይ አሊያን ዛሬና ጀርመን ላይ ጨዋታው የሚደረግ ነው የሚሆነው። ከዛሬው ጨዋታ ጋር በተያያዘም እንግዲህ በርከት ያሉ ጉዳዮች እንደተነሱ ጠዋት በነበረው የስፖርት መረጃ ሰዓታችን ላይ በደንብ አንስተንላችሁ እንደነበረ እናስታውሳለን። ትልልቅ እንግዲህ ተጫዋቾች ከዚህ ጨዋታ ጋር አያይዘው ሀሳባቸውን ሰጥተዋል። ክሪስቲያኖ ሮናልዶ ሀሳቡን ሰጥተዋል። ከዛ በተጨማሪ እንዲሁ የስፔን ብሔራዊ ቡድን ተጫዋች ነው ላሚን ያማል ጭምር አስተያየቱን ሲሰጥ እንደነበር ሰምተናል። እና ከዚህ ጨዋታ ጋር በተያያዘ በርካቶች በጉጉት እየጠበቁት እንዳለ እየሰማን ነው። ነገር ግን እንግዲህ ዴን ሆውችሰን የስፔን ብሔራዊ ቡድን የተከላካይ ስፍራ ተጫዋች እንደሆነ ይታወቃል። አሁን የሪያል ማድሪድ ተጫዋች እንደሆነ የሚታወቀው ተጫዋች ማለት ነው። ክሪስቲያኖ ሮናልዶን መቅጠም ልክ እንደ ህልም ነው፣ እሱን ማቆም እችል እንደሆነ ጨዋታው ላይ መመልከት ፈልጋለሁ ሲልም ነው ዴን ሆውችሰን ሀሳቡን የተናገረው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። አሊሰን ቤከር ይናገራል። በእግር ኳስ ህይወቴ አንዳንድ ግላዊ ብቃቶችን አግኝቻለሁ። ነገር ግን ትልቁ ጥቅሜ ወደ ሊቨርፑል መሄድ ነው ብዬ አምናለሁ። በገንዘብ ላይ የተመሰረተ ምርጫ ብቻ አልነበረም። በፕሪሚየር ሊግ መጫወት ፈልግ ነበር የሚለው ጥያቄ ብቻ አልነበረም ወይ የተረጋጋ ክለብ፣ በጣም የተደራጀ ክለብ፣ በየርገን ክሎፕ ውስጥም ታላቅ አሰልጣኝ ጋር መሄድም በጣም ፕሮፌሽናል ምርጫ ነበር። እናም ደግሞ ይህ ለምን በግልና በሙያ ውስጥም እየሰራልኝ ያለው ለምንድን ነው አንድ አካል ነበርኩኝ ብዬ አስባለሁ ሲልም ጭምር ነው አሊ ሰን ቤከር የተናገረው። አንድ አመት ኮንትራት ይቀረኛል። እናም አንድ አመት በክለቡ ምርጫ ላይ ቆያለሁ። ምናልባትም ይህንን አማራጭ የሚጠቀማሉ ይሆናል። ጥሩ ስራን ለመስራትም በእጄ ስላለኝ ወይም ስላሳካሁት ነገር አስባለሁ። በዚህ ሙያ ውስጥም ወሳኝ ጊዜ ነው። የዓለም ዋንጫም ሊመጣ እንደሆነ አውቃለሁ እና ቀጣይ አመትም በሊቨርፑል ጥሩ ጊዜ እንደሚኖረኝ አስባለሁ ሲልም ነው አሊ ሰን ቤከር እንዲሁ የተናገረው። ሪያን ግራቨን በርች የባሎን ዶር ሽልማትን ማሸነፍ ማን ማሸነፍ እንዳለበት ሲጠየቅ ምላሽ ሰጥቷል። ሙሐመድ ሳላህ ሲል ነው ራያን ግራቨን በርች ሀሳቡን የሰጠው እንግዲህ ባሎን ዶሩን ማሸነፍ ያለበት መውሳላህ ነው ሲልም የተናገረው። ፋብሪትሲዮ ሮማኖ ከዝውውር ጉዳዮች ጋር እንዲሁ ሀሳቡን ሰጥቷል። ፍሎሪያን ቬርትስ እና ሜሎስ ኪርኬዝ ወደ ሊቨርፑል የሚያደርጉት ዝውውር የቀናት ጉዳይ እንጂ የተጠናቀቀ ጉዳይ ነው። ዝውሩ ዘወሩ 99 በመቶ ተጠናቋል ሲልም ነው የተናገረው ፋብሪዚዮ ሮማኖ ነው። ባየር ሌቨርኩዘን የሊቨርፑልን የቅርብ ጊዜ ጥያቄ ውድቅ አድርገው አሁንም ለፍሎሪያን ቬርትስ ሽያጭ ከፍተኛ ክፍያ ለማግኘት ነው የሚፈልጉት። የሁለት ዓመቱ ተጫዋች ለማስፈረምም የሁለቱ ክለቦች ድርድር እንደቀጠለ ሲሆን፣ የፍሎሪያን ቬርትስ ሪከርድ ወደ አንፊልድ የሚያደርገውን ዝውውረንም ይጠናቀቃል ተብሎ እንደሚጠበቅ ነው ፖል ጆይስ መረጃውን ያጋራው። ባየር ሌቨርኩዘኖች የሊቨርፑል የመጨረሻ ጥያቄን ለፍሎሪያን ቬርትስ በቅርቡ እንደሚያቀርብ ነው የሚጠበቀው። ሁለቱም ወገኖች በ140 ሚሊዮን ዩሮ ተጨማሪዎችን ክፍያዎች ጨምሮ ላይ ተስማምተዋል ብሎም ያምናሉ ብሏል ክሪስቲያን ፉልክ። በዘገባው ሚለውስ ኪርኬዝ በቦርንመስ 45 ሚሊዮን ዩሮ የተገመተ ሲሆን፣ የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ሂውዝ በዚህ ሂሳብ ላይ ለመደራደርም ፍላጎት እንዳላቸው ፖል ጆይስ መረጃውን አጋርቷል። አርሰናልን ደግሞ የተመለከቱ መረጃዎችን እናንሳ። በአርሰናልና በአር ቤ ላይፕዚግ መካከል የቤንጃሚን ሴስኮን እንደሚጨርሱ እርግጠኞች ናቸው። ዝውውሩ ወደ ወሳኝ ደረጃ እየደረሰ ነው። ድርድሩም በጥሩ ሁኔታ እንደቀጠለ ዘገባዎች ያሳያሉ። ቀጣይ ወሳኝ ንግግር ለማድረግ ቀጠሮ ይዘዋል። አርሰናል በቅርቡ ይፋዊ ጥያቄን ያቀርባል ተብሎ ነው የሚነገረው። የተጫዋቹ ዋጋ ከ80 እስከ 100 ሚሊየን ዩሮ አካባቢ እንደሚሆን ፕሌቲጎል በመረጃው ላይ አጋርቷል። ስለዚህ አርሰናሎች በቀጣይ የአረብ ለብዝ በቤንጃሚን ሴስኮን ጉዳይ በቶሎ ለማጠናቀቅ ሙከራዎችን እያደረጉ እንደሚገኙ ጭምር ነው ዘገባዎች እያሳዩ እንደሚገኙ የተጠቆመው። አርሰናል ቀጣይ ሊጉን ያሸንፋል ብሏል ጋሪ ኔቨል። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ጋሪ ኔቨል አርሰናል ቀጣዩን የፕሪምየር ሊግ ዋንጫ እንደሚያሸንፍ ተናግሯል። ቀጣይ ዓመት በድጋሚ አርሰናልን እደግፋሉ ያለው ጋሪ ኔቨል ቀጣዩ የሊግ ዋንጫ አርሰናል ያሸንፋል በማለትም ነው አስቴቱን የሰጠው አርሰናሎች ባለፉት ሶስት አመታት ሁለተኛ መጨረሻቸውን ያነሳው ጋሪ ኔቨል ቀጣይ ይሳካላቸዋል ሲልም ጭምር ተናግሯል። ጋብሪኤል ሄሱስ በኤምሬትስ ሊቆይ እንደሚችል ተዘግቧል። ብራዚላዊው የፊት መስመር ተጫዋች አርሰናልን በዚህ ክረምት ሊለቅ ይችላል ሲባል ነበር። ፉትቦል ትራንስፈር እንደዘገበው ከሆነ ሚኬል አርቴታም የ28 ዓመቱን ተጫዋች ማቆየት ይፈልጋሉ ሲል ነው የገለጸው። ጋዜጣው አክሎም እንደገለጸው አርሰናል ለጋብሪኤል ሄሱስ የ12 ወራት ኮንትራት ማራዘሚያ ሊያቀርብለት ይችላል የሚል መረጃ ጭምር እንዲሁ እየወጣ ነው። ራያን ታይለር እንግዲህ ስለ አርሰናል በነበረው ፕሮግራም ሊያንድሮ ትሮሳርድ ከአርሰናል ጋር ኮንትራት ለማራዘም ጥሩ ንግግር ላይ እንዳለ አስታውቋል። የግራ መስመር አጥቂ እየፈለገ ያለው አርሰናል ለቦታም ሆነ ለገንዘብ አንዱን ተጫዋች መልቀቅ ይኖርበታል። ትሮሳርድ በአዲስ ኮንትራት የሚስማማ ከሆነ ምናልባትም ጋብርኤል ማርቲኔሊ የመውጫ በሩን ሊመለከት እንደሚችልም እየተነገረ ነው። አዲስ ረዳት ለአንድሪያ ቤርታ እየመጣ ነው። የዩቬንቱሱ የምልመላ ዋና የነበረው እንዲሁም በግራናዳ በስፖርቲንግ ዳይሬክተርነት ያገለግለው ማቲዮ ቶግኖዚ አርሰናልን ይቀላቀላል። ማቴዮ እንግዲህ የአንድሪያ ቤርታ ረዳት በመሆንና ክለቡንም በዝውውር ምልመላ ላይ ያግዛል ተብሎ እንደሚጠበቅ ነው ዘገቦች ያሳዩት። ማቴዮ ቶግኖዚ በዩቬንቱስ ቤት እንደነ ኬናን ይልዲዝ፣ ዲን ሆችሰን፣ ሱሌ የመሳሰሉ ተጫዋቾችንም እንግዲህ በዩቬንቱስ ቤት ማምጣት ችሎ እንደነበር የሚታወስ ነው። ይህ ደግሞ ለአርሰናል ትልቅ ነገር ነው፣ ምክንያቱም ለወደፊቱ ብዙ ነገሮችን ሊያስተካክልላቸው እንደሚችል ይታመናል። ይሰው ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። በዩናይትድ እንደምቆይ ያስባለው ብለዋል ራስመስ ሆይላንድ። ዴንማርካዊው የፊት መስመር ተጫዋች ራስመስ ሆይላንድ በቀጣይ በማንቸስተር ዩናይትድ ይቀጥላለሁ የሚል እምነት እንዳለው ነው የተናገረው። የጣሊያን ሴሪ ኤው ክለብ ኢንተር ሚላን ራስመስ ሆይላንድን ለማስፈረም ጥረት በማድረግ ላይ መሆናቸው ሲዘገብ ነበር። በሌላ በኩል ማንቸስተር ዩናይትድ በቀጣይ ከሚሸጣቸው ተጫዋቾች መካከል ራስመስ ሆይላንድ አንዱ ነው መባሉ ይታወሳል። ስለ ወደፊት ቆይተው የጠየቀው ራስመስ ሆይላንድ እስከ 2030 ኮንትራት አለኝ፣ ለዚህ በማንቸስተር ዩናይትድ እንደምጫወት እጠብቃለሁ ሲልም ጭምር ነው እንዲሁ የተናገረው። በዩናይትድ ቤት እስከ 2030 የሚያቆይ ኮንትራት አለኝ፣ እናም በሚቀጥለውም በቀጣይ ዓመትም የምጠብቀው ለማንቸስተር ዩናይትድ እየተጫወትኩ መቀጠልን ነው። ከቡድናችን ጋር ለቅድመ ውድድር ዘመን ዝግጅትም ወደ ተለያዩ ሀገራት አቀናለው ብዬ አስባለው። አሰልጣኛችንም በያዘ ፕሮጀክት ውስጥ ያለኝን ሚና ለመወጣትም ጠንክሬ የምሰራ ይመስለኛል ሲልም ጭምር ነው ራስመስ ሆይለንድ እንዲሁ እየተናገረም የሚገኘው። መስተካከል ያለባቸው ስምምነቶች አሉ ተብሏል። ማንቸስተር ዩናይትድ ለብሪያኒን ቤሞ ዝውውር ከንቦቹ ጋር እያደረገ የሚገኘው ግንኙነት በጥሩ መልኩ እየሄደ ይገኛል። ሆኖም ግን ይህንን ዝውውር ለማጠናቀቅ መስተካከል ያለባቸው ሶስት አበይት የዝውውር ክፍሎች አሉ። እነዚህ የስምምነቱ አጠቃላይ ሰነዶች፣ የዝውውሩ ጠቅላላ ክፍያና መጨመር ያለባቸው የቦነስ ክፍያዎች ናቸው። ሆኖም ግን ንግግሮች እንደቀጠሉ ሲሆን ዩናይትዶችም በተጫዋቹ የዝውውር ክፍያ ላይ ከብሬንትፈርድ ጋር ከስምምነት ለመድረስም መቃረባቸውን የሚያሳዩ ዘገባዎች ደግሞ ወጥተ ማክሲ ኦይዴሌ በዚህ ክረምት ከሌጋ ዋርሶ ጋር የሚለያይ ይሆናል። በርካታ ክለቦችም የውል ማፍረሻውን ስድስት ሚሊዮን ዩሮ በመክፈል ተጫዋቹን የግላቸው ማድረግ ይፈልጋሉ። አንደርሌክት፣ ፒስቪ አንደንሆቨን፣ ክለብ ብሩሽ፣ ቨርደር ብሬመን እና ሁለት የሻምፒየንሺፕ ክለቦችም ተጫዋቹን ለማስፈረም ፍላጎት ያሳዩ ሲሆን የማንቸስተር ዩናይትድም እንግዲህ በውሉ መሰረት ከተጫዋቹ ሽያጭም 40 በመቶ ገቢ እንደሚያገኝ ነው ፋብሪቲሲ የገለጸው። ማንቸስተር ዩናይትዶች እና ሊሳንድሮ ማርቲኔስ ከቀዶ ጥገናው በኋላ ባለው ፈጣን የማገገም ሂደት ደስተኞች ሆነዋል። ባለፈው ሳምንት በተደረገው ምርመራ በሰውነት ውስጥ ምንም አይነት እንግዲህ ነገር እንደሌለ ተረጋግጧል። ተጫዋቹ በካሪንግተን ውስጥም ካሉ ወኔያምና መሪ ተጫዋቾች መካከል አንደኛው አድርጎ እንደሚታይም ነው ዘገባው የሚያሳየው። ሩበን አሞሪም ከጉዳቱ በፊት ባለው የመከላከል እንቅስቃሴና የማጥቃት ሂደቱም በሚያስቀጥል መንገድም በእጅጉ ተደንቆ እንደነበር ይታወሳል። ማርቲኔስ በካሪንግተን ውስጥም ካሉ የቡድኑ መሪዎች መካከል መካከል አንዱ ተደርጎ እንደሚታይ ነው ስካይ ስፖርትስ የዘገበው። ሉዊ ቫን ሀል ይናገራል። ከዚህ በፊት ተናግሬ ነበር ዩናይትድ የንግድ ክለብ ነው ብዬ ብለዋል ሉዊ ቫን ሀል አንድ አሰልጣኝ ተጫዋች ለማስፈረም ከፈለገ መምረጥ ያለበት ራሱ አሰልጣኙ ነው። ታዲያ አሰልጣኙ የፈለገውን አስፈረመው ውጤቱን ካላመጣ አሰልጣኙን ማባረር ትችላለ። ነገር ግን ሌሎች ሰዎች ተጫዋቾችን ሲመለምሉ ችግር ነው። ምክንያቱም እነሱን ማሰልጠን ስራው የአሰልጣኙ ስለሆነ ሁሌም እንደዛ መሆን አለበት። ዩናይትድ ቤት ግን ያ ነገር አልነበረም። በአሰልጣኙ ፍላጎት ሳይሆን በአመራሩ ፍላጎት ነበር ተጫዋቾች የሚቀርቡልህ። ይህ ደግሞ ክለቡን የንግድ እንጂ የእግር ኳስ ክለብ አያስብለውም ሲሉም ነው የተናገሩት ልዊ ቫን ሀል። ቸልሲን የተመለከቱ መረጃዎችን እናነሳም። ቸልሲ የዝውውር ጥያቄን አቅርበው ውድቅ ሆኖበታል። የምዕራብ ለንደኑ ክለብ ቸልሲ የኤስ ሚላኑን ግብ ጠባቂ ማይክ ማኞነን ለማስፈረም ነበር የዝውር ጥያቄ ማቅረባቸው የተነገረው። ሰማያዊዎቹ ለግብ ጠባቂው ዝውር 15 ሚሊዮን ዩሮ የዝውር ሂሳብ አቅርበው ነበር ብሏል ጣሊያናዊው ፋብሪዚዮ ሮማኖ ሲናገር። ፈረንሳዊው ግብ ጠባቂ ማይክ ሜኞ ቼልሲን መቀላቀል እንደሚፈልግ ከዚህ በፊት ሲነገር እንደነበር እናስታውሳለን። አሁን ላይ የዝውር ሁኔታው በኤሲ ሚላን እጅ መሆኑ ሲገለጽ፣ ቼልሲ የዓለም ክለቦች ዋንጫ ዝውር መስኮት ማክሰኞ ከመዘጋቱ በፊትም ምላሽ እንደሚፈልጉ ነው የጠቆመው። ኤሲ ሚላኖች ግን ወዲያው ነው ይህንን ጥያቄ ውድቅ ያደረጉት። የሴሪየው ክለብ ኤሲ ሚላን የለንደኑ ክለብ ቸልሲ ለግብ ጠባቂው ማይክ ሜኞ ያቀረበውን የዝውውር ጥያቄ ውድቅ ማድረጋቸው ተነግሯል። ሰሜዎቹ ለግብ ጠባቂው ዝውውርም 15 ሚሊዮን ዩሮ የዝውውር ሂሳብ አቅርበው እንደነበር አይዘነጋም። ኤሲ ሚላን ለፈረንሳዊው ግብ ጠባቂ ግን ማይክ ሜኞ 20 ሚሊዮን ዩሮ እንደሚፈልጉ ተነግሯል። የሲቲን ጉዳዮች ደግሞ እናንሳ። ቲዣኒ ራይንደርስ የሕክምና ምርመራውን ያደርጋል ዛሬም ኔዘርላንዳዊው የመሃል ሜዳ ተጫዋች ነው። ቲዣኒ ራይንደርስ ወደ ማንቸስተር ሲቲ የሚያደርገውን ዝውውር ለማጠናቀቅ ዛሬ የህክምና ምርመራውን እንደሚያደርግ ነው እያረጋገጠው። ተጫዋቹ በሰጠው አስተያየት ዛሬ ጠዋት ወደ ማንቸስተር ሲቲ አምርቼ አመሻሹን እመለሳለሁ በማለት ተናግሯል። ራይንደርስ በአሁኑ ሰዓት ለብሔራዊ ቡድን ግልጋሎት እየሰጠ የሚገኝ ሲሆን፣ ኔዘርላንድ ማክሰኞ ከማልታ ጋር የዓለም ዋንጫ የማጣሪያ ጨዋታዋን ታደርጋለች። ማንቸስተር ሲቲ ተጫዋቹን ሰባ ሚሊዮን ዩሮ በሚደርስ ሂሳብም ለማስፈረም ከኤሲ ሚላን ጋርም መስማማታቸው አይዘነጋም። ማንቸስተር ሲቲ ሮያን አይትኑሪን ከወልቨርሃምፕተን ወንደረርስም ለማዘዋወር 40 ሚሊዮን ዩሮ እና ተጨማሪ ደግሞ 3 ሚሊዮን ዩሮ እየታየ የሚጨምር ዋጋም የሚከፍል ይሆናል ብሎናል። ቤን ጃኮብስ በመረጃ አንድ መቶ ሀያ ሚሊዮን ፓውንድ እንግዲህ ዝውውሮች የውል ጥሪና የቡድኑ ውሳኔ የክለቦች አለም ዋንጫ ለማንቸስተር ሲቲ የዝውውር ክፍያ እንግዲህ በትልቁ የሚነሳ ጉዳይ ነው ማንቸስተር ሲቲ የክለቦች አለም ዋንጫ ተግዳሮቶቻቸውን ለመጀመር በሚቀጥለው ሳምንት መጨረሻ ወደ አሜሪካ ያቀናሉ እና ደግሞ በሶስት አዳዲስ ፊቶችም እንደሚያጠናክሩት ተስፋ ይደረጋል ሲቲ ሮያን ቸርኪን የማክሰኘው የክለቦች አለም ዋንጫ ቀነ ገደብ ከመድረሱ በፊትም ለማስፈረም እየተጣደፈ ነው ከመጀመሪያው ክረምት የዝውውር መዝጊያ ቀናትም በፊት ብቻ እንግዲህ አንድ ወይም ሁለት ቀናት ብቻ ቀርተውታል። ለማክሰኞ እንግዲህ ሰባት ሰዓት ድረስ ያለው ቀነ ገደብ ሰዓታት በእያንዳንዱ የአውሮፓ እግር ኳስ የዝውውር ባለሙያ ቢሮ ውስጥ እንግዲህ ላይኖር ይችላል፣ ነገር ግን በማንቸስተር ሲቲ ላይ ትልቅ ተጽዕኖ ይኖረዋል። ያ የክለቦች ዓለም ዋንጫ ላይ ለመጫወት ተጫዋቾችን የማስፈረም የመጨረሻ ቀን ነው። ፔፕ ጓርዲዮላ የቡድናቸው ውስጥም ለውጥን እንዲያመጣ ተስፋ የሚያደርጉበትን የ ሰላሳ ሁለት ቡድኖች ውድድር ላይም ለመካፈል አዳዲስ ተጫዋቾችን ወደ አሜሪካ ለማሳፈርም ዝውውሩን ማጠናቀቅ አለባቸው ለዚህ ውድድር አዲስ ነሳሽነት ይፈልጋሉ። ሲቲስ ከመጨረሻው ከሄደ ለአምስት ሳምንታት ከአትሌቲክ እንግዲህ ከአትላንቲክ ውቅያኖስ ማዶም ሊቆይ ይችላሉ። ስለዚህም ውድድሩ እስካሁን የህዝቡን ቀለብ ባይሰበም የዚህ ቡድን ለውጥ ግን ወሳኝ ምዕራፍ ሊሆን ይችላል። ሲቲ ከኤሲ ሚላን በ46 ሚሊዮን ፓውንድ እና ከወልቨስ በ33 ሚሊዮን ፓውንድ በቅደም ተከተል ቲጃኒ ሮይንደርስንና ሮያን አይት ኑሪን እንደሚያስፈረም እርግጠኛ ሆነዋል። ሪያን ቸርኪ ለፈረንሳይ ባደረገው አስደናቂ እንቅስቃሴ በመነሳሳት ሚድፊልደር ለማስፈረም ጥረታቸውን አጠናክረው ነው እየቀጠሉ የሚገኙት። ለሮያን ቸርኪ ዝውውር ማጠናቀቅ የዝውውር መስኮቱ የመጨረሻ ጥቂት ቀናት በጣም አድካሚው አካል ይሆናል። ሮይንደርስና አይት ኑሪ የህክምና ቀጠሮ ተይዞላቸዋል። ኑሪ ህክምናውን ያለፈ ሲሆን፣ ሮይንደርስ ደግሞ ህክምናውን እያደረገ ነው። ነገር ግን የ21 ዓመቱ ፈረንሳዊ ተጫዋች ቸርኪ በአውሮፕላን ውስጥ መኖሩን ለማረጋገጥ ተጨማሪ ስራ መሰራት እንዳለበት ነው የሚነሳው። ነገር ግን የክለቦች አለም ዋንጫ በዚህ ክረምት ዝውውሮችን የሚያወሳስብ ብቸኛው ነገር አይደለም። እነዚያ ሶስት ተጫዋቾች በጊዜው ቢተርፉም በሲቲ ግን ትልቅ እገዛ ይሆናል። ይሁን እንጂ የዝውውር መስኮቱ ሰኔ 16 እንደገና ይከፈታል። ከዛ በኋላም የሚፈረሙ ተጫዋቾች በውድድሩ ላይ መጫወት አይችሉም። ነገር ግን ብሎቹ እንግዲህ አሁንም ቢሆን ንግድ መስራት ይችላሉ። ኬቨን ደብሮይና ወደ አሜሪካ እንደማይሄድ አስቀድሞ ግልጽ ተደርጓል። ነገር ግን የስኮት ካርሰን ሁኔታ አሁንም እርግጠኛ አይደለም። የ39 ዓመቱ ተጫዋች ውል በውድድሩ መካከል የሚያልቅ ሲሆን እስካሁን እንግዲህ አዲስ ውል አልፈረመም። ክለቡን የሚለቅ ከሆነ ተጓዡ ቡድኑ ውስጥም የመካተት እድሉ የጠበበ ነው። ይህም እንግዲህ በክፍለ ጊዜ ውስጥ ተደማጭነት ያለው ድምፅና ተወዳጅ ሰው ማጣትም ይመለከታል። የካርሰን አለመሳተፍ ይህ አዲስ ጅምር ነው የሚለውን ሀሳብ ያጠናክራል። የአምስት ሳምንታት ጉዞ አዲስ መሪዎችና ተጫዋቾች ክፍተቱን እንዲሞሉ እድል ይሰጣቸዋል። የክለቦች የዓለም ዋንጫ በተጫዋቾች ሽያጭ ላይ ተጽዕኖ ይኖረዋል። ጃክ ግሬሊሽ ቡድኑ እንዲያድግልኝ በማለት እንግዲህ ከቡድኑ ውጪ የሚሆን ሲሆን ጄምስ ማኬቲ የአውሮፓ ሻምፒዮና ከእንግሊዝ ከ21 ዓመት በታች ቡድን ጋር የሚሳተፍ ሲሆን ወደ ሲቲ እንደሚርቅም እንዲህ ይታመናል። የካይል ወከር ጉዞን በተመለከተ ውሳኔ ያስፈልገዋል፣ ምክንያቱም ወደፊት ከኢትያድ እንደሚርቅ ነው እንግዲህ እየታየ የሚገኘው። ውድድሩ ሲቲ ወዲያውኑ ወደ አሸናፊነት የሚመለስበት እድልን ይሰጠዋል። ምንም እንኳን እስካሁን በህዝብ ዘንድም ግንዛቤ ባይኖርም፣ ዋንጫውን ማሳካት ለአዲሱ የውድድር ዘመን ትልቅ መነሳሳትን ይፈጥራል። ነገር ግን ደግሞ በዓመት ውስጥም ያለውን ቦታ ለመስራትም ጥቂት ነገሮችን ይፈጥርላቸዋል ተብሎ እንደሚጠበቅ ነው ዘገባው ይጠቁሙ። ሪያል ማድሪድን እንመልከት። ሪያል ማድሪድ የ ሀያ አመቱን ስፔናዊ የመሃል ተከላካይ ዲን ሀውጅሰንን በእለት ማክሰኞ ለደጋፊዎች እንደ አዲስ ተጫዋችነቱ ሊያስተዋውቀው እንደሚችል ጣሊያናዊው ታማኙና እውቁ ጋዜጠኛም ፋብሪዚዮ ሮማኖ ዘግቧል። ኬሊያን ምባፔ ይናገራል ስለ ሻቪ አሎንዞ። ከሻቪ አሎንዞ ጋር ብዙ ጊዜ ተነጋግሬያለሁ እናም እንደሱ ያለ አስደናቂ አሰልጣኝ በማግኘቴ በጣም ተደስቻለሁ። እሱ የሚነግረንን ሁሉንም ነገር ያጮት ስልቶቹንና፣ በአጠቃላይ በሱ ሁሉንም ነገር ለመማር ዝግጁ ነን፣ ምክንያቱም ሁሉም ነገር ማሸነፍ ስለምንፈልግ ነው። ይህንን ደግሞ በሻቪ ስርም ማድረግ እንደምንችል ስለምናምን ሲልም ተናግሯል ኬሊያን ምባፔ። ራሞን አልቫሬስ ስለ አልቫሮ ካሪራስ ዝውውር ጉዳይ አዲስ መረጃን ይዞ ወጥቷል። ካሬራስ ከሪያል ማድሪድ ጋር በክለቦች የዓለም ዋንጫ ለመሳተፍ ብቁ እንደሆነ ከጁን አስር በፊት አዲስ እንግዲህ የሪያል ማድሪድ ተጫዋች መመዝገብ አለበት። ሁለት እንግዲህ የምዝገባ ጊዜያቶች አሉ። የመጀመሪያው ከጁን አንድ እስከ ጁን አስር ያለው ሲሆን ሁለተኛው ደግሞ በጁላይ ወር የግሩፕ ጨዋታዎች ካለቁ ከጥቂት ሰዓታት በኋላ የሚደረግ ይሆናል። የአልቫሮ ካሬራስ ካልተመዘገበ የዓለም ክለቦች ዋንጫ ላይ ያመልጠው ይችላል። ምንጮች እንዳረጋገጡት ከሆነ ተጫዋቹ ውሉን እንዲፈርምና ዝውውሩን የጊዜ ጉዳይ እንደሆነም እየጠቀሙ ይገኛሉ። ሻቪ አሎንዞ በአጥቂ መስመሩ ላይ ያለውን ሀሳብ ጎንዛሎ ጋርሲያ በዋናው ቡድን ውስጥ እንግዲህ ተመራጭ የ9 ቁጥር ሚና ያለው አጥቂ አድርጎ መያዝ ነው። ከዚህ ቀደም የሆሴሎ ማቶ አይነት እንግዲህ ሚና ያለው የስኳር ተጫዋች እንደሚያስፈልገው መረጃው ሲጠቁም እንደነበር የምናስታውሰው ነው። እንደ ዲያርዮ አስ መረጃ ከሆነ ሪያል ማድሪድ እና አትሌቲኮ ማድሪድ በአለም ክለቦች ዋንጫ ላይ የረጅም ርቀት ላይ ከደረሱ ኦገስት 17 ይጀመራል የተባለውን የስፓኒሽ ላሊጋ ውድድር ወደ ኦገስት 24 እንዲቀየር ጠይቀዋል። ከፈረንሳይ ሊግ ላሊጋ ላይ ጎሎችን ማግባት ይቀላል ብለዋል ናስር አልካላይፊ። ኳታራዊው የፓሪስ ሰን ጀርሜን ፕሬዚደንት ናስር አልካላይፊ የፈረንሳይ ሊግ እንደሚባለው ቀላል ሊግ አለመሆኑን በነበራቸው ቃለ ምልልስ ወቅት ተናግረዋል። የፈረንሳይ ሊግ ቀላል ሊግ አይደለም የሚሉት ፕሬዚደንት ናስር አልከላይፊ አሰልጣኝ ሉዊስ ሄንሪኬ ለፋርመርስ ሊግ ባዮች ሜዳ ላይ በቂ ምላሽን ሰጥተዋል ብለዋል። አክሎም ከፈረንሳይ ሊግ ይልቅ ስፓኒሽ ላ ሊጋ ላይ ብዙ ጎሎችን ማስቆጠር በጣም ቀላል ነው ሲል ነው ሀሳቡን የሰጠው። ሮናልዶ ባሎን ዶርን ለቻምፒዮንስ ሊግ አሸናፊ መሰጠት አለበት ማለቱን ሰምቻለው። እናም ደግሞ ስለዚህ ዴምቤሌ የሚያሸንፍ ይመስለኛል ብለዋል። ፓሪስ ሰንጀርሜን በ70 ሚሊዮን ዩሮ ነው እንግዲህ የተገዛው የክለቡ ዋጋ ሁላ ላይ አራት ቢሊዮን ዩሮ ይገመታል። ክለቡ ከዚህ ዓመት ከአውሮፓ ቻምፒየንስ ሊግ ዋንጫ 225 ሚሊዮን ዩሮ ትርፍ አግኝተዋል። የባርሴሎናና የኢንተር ሚላን ጨዋታን በቻምፒየንስ ሊግ ታሪክ ምርጡ ግማሽ ፍጻሜ ነው። በዓለም ዋንጫ እንግዲህ በዓለም ክለቦች ዋንጫ የመጀመሪያ ጨዋታችን ከአትሌቲኮ ማድሪድና ነው። በቻምፒየንስ ሊጉ ስላደረሱብን ሽንፈትም ልንበቀላቸው እንፈልጋለን። ከዓለም ክለቦች ዋንጫ በኋላ የሚወጣ ዘጋቢ ፊልም ይኖረናል ሲሉም ነው ናስር አል ከላይፊ የተናገሩት። በስነ ልቦናም ሆነ በአካል ጥሩ አይደለሁም ብለዋል። የባርሴሎናው የፊት መስመር ተጫዋች አጥቂው ሮበርት ሌቫንዶውስኪ በፖላንድ ስብስብ ውስጥ ያልተካተተበት ምክንያት በዋነኝነት የመጫወት ስነ ልቦና መቀነስና መድከም መሆኑን ከራሷ አንደበት ተናግሯል። ሁልጊዜም ቢሆን እኔ እንደ ፕሮፌሽናል እግር ኳስ ተጫዋች እንጂ እንደ አንድ ተራ ሰው በስራዎቼ ልዳኝ አልችልም። ከጉዳት ከተመለስኩኝ በኋላ ሁለት የሊግ ጨዋታዎችን አድርጌ ቀጥታ ለብሔራዊ ቡድን አሰልጣኝ ለማይክል እንግዲህ በአካልም ሆነ በስነ ልቦና ጥሩ እንዳልሆንኩኝ ያሳውቅዋለሁ ሲልም ጭምር ነው ለ ለቲቪፒ ስፖርት ጋር በደበረው ቆይታ ላይ እንዲሁ የተናገረው ተጫዋቹ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ ለነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏአድባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ ያደረግኩኝ በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው።